መሆኑ ስትፈልጉ መልካም ስራ ሰርታችኋል ትባላላችሁ አትባሉ? ህግ ጠብቃችኋል አትባሉ? ምንድነው የምትባሉ? ለመኑ ምስጢራ ተንፈሚስጢሮስ ለምሳሌ ቴዎቶኮስ አትባልም ብሏል። ያ ማለት ወላድት አምላክ አትባልም የአምላክናት አትባልም። ኦኬ የአምላክናት አትባልም ብሏል። የአምላክናት አትባልም ማለት ይኸው ከድህነት ያስወጣል። የህግ ስራ አያጸድቅም ስትል እና የሙሴን ህግ በሶስት ነው ቪዲዮ የሰራ አይደለ እና ከሶስት ከፍለ ከሰራ በኋላ ትዕዛዛትንም እንደማያጸድቁ ነገር አርግህ ነው ሳይ በኋላ የክርስቶስን አምላክነት ስናስረዳ እንዴ ነው የምናስረዳው? ለምሳሌ ቅዱስ ኤፍሬም በውዳሴ ማርያም ጥንታዊ ያልሆነ ስጋ ጥንታዊ የሆነ ዘመን የማይቆጠረለት መለኮት ዘመን ተቆጠረለት ይላል እና ፈጣሪነቱ የክርስቶስን ፈጣሪነት ስንናገር እየነጣጠልን እንደማንናገር አውቃለሁ። በእኛ አስተምሮ በተዋህዶ ማለት ነው እና ግን ስጋውን ፈጣሪ ማለት ስንል እንዴት ነው የምንለው? ይህችን አስረዳኝ እስኪ። አዎ ነገረ ማርያም፣ ነገረ ማርያም እንትን ነው ዶክትሪናችን ነው አስተምሮ ነው ነገረ ማርያም ነገረ ማርያም አስተምህሮ ነው። ነገረ ማርያም ሲባል ለምሳሌ በአስተምህሮ ደረጃ የምንይዘው ምንድን ነው? ነገረ ማርያም ሲባል ለምሳሌ በአስተምህሮ በዶክትሪን ደረጃ የምንይዘው አድርጋለች፣ አላረገችም የሚለውን ነው? እንዴ፣ አይደለም። አድርጋለች፣ አላረገችም፣ እንደዚህ የሚለውን ነገር እኛ በአስተምህሮ ዶክትሪን አድርገን አንይዘው፣ ዶክትሪን አድርገን አንይዘውም። ይሄን ነገረ ማርያም ስንል ምን እያለን ነው? እዚህ ላይ ግን ቆይ ክልል አድርግላችሁ ድንግል ማርያም የድንግል ማርያም ፍልሰተዋን ወይም ደግሞ እርገቷን እኛ ኦርቶዶክሳውያን ወይም ደግሞ ኦሪንታል ብቻ ሳይሆን ጥንታን የሚባሉት ቤተክርስቲያናትም እንዳለ ላይ ያምናሉ፣ ያምናሉ። እኛም እናምናለን፣ እርገቷን እናምናለን። ይሄ ወደ ጎን አድርጉት ያዙት። ግን አስተምህሮ ሃይማኖት ነው ወይም ደግሞ ዶክትሪናችን ነው? ነው ዶክትሪን አይደለም። ነገረ ማርያም ሲባል ዶክትሪናችን ምንድነው? ወላዲት አምላክ መሆኗል፣ በድንግልና መውለዷል፣ ጌታችንን በድንግልና መውለዷል። እነዚህ ነገረ ማርያም ላይ ያሉ ናቸው ማለት ነው። እሺ ያንን ያዙ። ስለዚህ ነገረ ቤተ ክርስቲያን፣ ነገረ ክህነት፣ ነገረ ቅዱሳን፣ ነገረ ማርያም፣ ነገረ ክርስቶስ፣ ነገረ ስላሴ፣ አንድነቱን ሶስትነቱን፣ እነዚህን የመሳሰሉ እንትኖች ምንድን ናቸው? አስተምሯችን ናቸው፣ ዶክትሪናችን ናቸው። ኦኬ። ከዛ በኋላ እነዚህን ደግሞ የመጀመሪያ ድራይቭ የምናደርገው ከመጽሐፍ ቅዱስ እንወስዳለን ድራይቭ ይደረጋሉ። ከመጽሐፍ ቅዱስ እናገኛቸዋለን። አስተምሮቱን ይኸው ከመጽሐፍ ቅዱስ ማሳየት እንችላለን፣ ከመጽሐፍ ቅዱስ ማለት ነው። ከዛ በኋላ ደግሞ በአባቱ ትምህርት ደግሞ እናሳያል፣ በአባቱ ትምህርት እናሳያል። እና ሳይለወጥ ቀጥ ብሎ ወጥነት ባለው እንደውም ይሄን የካደ እንደውም የሚገርማችሁ ነገር ይኸው፣ ንስጥሮስ ለምሳሌ ቴዎቶኮስ አትባልም ብሏል። ያ ማለት ወላዲተ አምላክ አትባልም፣ የአምላክናት አትባልም፣ የአምላክናት አትባልም ብሏል። የአምላክ እናት አትባልም ማለት ይኸው ከድኅነት ያስወጣል። ለምሳሌ የመጀመሪያው ዘ ትዌልቭ አናቴማ ኦፍ ሴንት ሲሪል ኦፍ አሌክሳንድሪያ የቅዱስ ቄርሎስ የመጀመሪያው አናቴማ፣ አማኑኤል እሱ እውነተኛ አምላክ እንደሆነ የማያምን እውነተኛ አምላክ በመሆን እንደገና ደግሞ ቃልም ስጋ ሆነ ስለሚል ቃሉ ግዴታ እናታችን ቅድስት ድንግል ማርያም የአምላክ እናት መሆኗን የማያምን አናቴምንትን የተወገዘ ይሁን ነው የሚለው፣ የተረገመ ይሁን የተወገዘ ይሁን ነው የሚለው። ስለዚህ ነገረ ማርያም የአምላክናት መሆኗን እነዚህ ነገሮች። ከዛ ውጭ ግን ያሉ አሁን ለምሳሌ በሆነ ክፍለ ዘመን ክርስቲያኖች እንዲበረቱ፣ ልብ በሉ ክርስቲያኖች እንዲበረቱ፣ በመንፈሳዊ ህይወታቸው እንዲበረቱ እንዲጸኑ ተብሎ የተጻፉ ደግሞ አሉ። ለምሳሌ ገድላት፣ ድርሳናት፣ ተአምራት እነዚህ ነገሮች ደግሞ ምንድን ናቸው? ቅዱሳን የተጋደሉትን ተጋድሎ አይተን በዛ ውስጥ እንድናልፍ። የሚገርማችሁ ነገር ግን ክርስቲያን ሆነው ክርስቲያን ወንድሞችን ምናምን በዚህ ጉዳይ እስፔሻሊ በገድላት በድርሳናት ጉዳይ የሚተቹ ሰዎች ገድሉና ድርሳኑን አላነበቡት። እሺ፣ ገድሉና ድርሳኑ ፍቅር ነው የሚያስተምረው። የመጀመሪያው ነገር ፍቅር ከሌለም ባዶ ነን፣ የምነግራችሁ ነገር ማለት ነው እና ሰዎች እንዲወጡ ማንም ማንም በልቡ እንዳያስቡ ድጋሚ ማንም ሰው ኢቨን ምንፍቅና እንኳን አንድ ሰው ቢገኝበት ውጣ ይባላል? ቢገኝበት ምንድነው የሚባለው? አስረዳ፣ ከዛ ማስተካከል ካለበት እንዲያስተካክል የሚነገር በአን ተገኘበት ቻው ቻው። የቅዱስ ቄርሎስን እንደውም ልጋብዛችሁ ለንስጥሮስ የላከለት ደብዳቤ አለና መግቢያውን፣ አንብቡት ምን ብሎ እንደላከለት ንስጥሮስ ያን የሚያህል ክህደት እንግዲህ ትልቅ ክህደት በክርስቶስ በነገረ ክርስቶስ ላይ እና በነገረ ማርያም ላይ ትልቅ ክህደት ክዶ ትልቅ ምንፍቅና ክዶ ቅዱስ ቄርሎስ ደብዳቤ ሲጽፍለት ግን አንተ የተወደድክ ብሎ ነው የጻፈለት ኦኬ ስለዚህ አባቶቻችን ከአባቶቻችን አይደለም የምንማረው ይኸው ገድላት ድርሳናቱ ምኑ ምኑ እኮ ህይወታቸውን እንድንመስል ህይወታቸውን እያየን ፍሬያቸውን እያየን በዛ ውስጥ እንድናልፍ ነው ስለዚህ ከዛ ምንማረው ምንድነው ምንድን ምንማረው ፍቅር ሰዎች ሊሳሳቱ ይችላሉ ከተሳሳቱ ስህተታቸውን ኦኬ ስህተታቸውን ብቻ ይሄ ስህተት ይኸው በቤተክርስቲያን አባቶች በመጽሐፍ ቅዱስ እንደዚህ እንደዚህ ነው ተብሎ ማውጣት፣ ከዛ እንዲያሻሽሉ መደረግ፣ ከዛ ካሻሻሉ በኋላ ደግሞ በዛ ውስጥ አለመመላለሳቸውን ቼክ ማድረግ፣ በቤተክርስቲያን አገልግሎት ይቀጥላሉ ማለት ነው እንጂ የሆነ ነገር ተባለ፣ ለአንተ እንደተሰማ ወይም ደግሞ እንደ በቃ ስለተሰማን ብቻ ወይም ትክክል መስሎ የሆነ ጊዜ ስቶሪ አድርጊዋሉ እንትን የሚባል የሚያውቃለ ጆሮ ጠገብ ማመኔ። በጣም ይቅርታ፣ ሰዓት ያስኩብሽ፣ ጨርሻለሁ ሀሳብ ትሰጭበታለሽ። ጆሮ ጠገብ የሚያውቃል ጆሮ ጠገብ ሲባል ስቶሪ አድርጌው ነበር፣ የሆነ ጊዜ እንደ አንዳንድ ሰዎች እንደዛ ናቸው። ጆሮ ጠገብ ማለት ምን ማለት መሰላችሁ? ለምሳሌ ቅዳሴ ያልተማረ ግን ዝም ብሎ ሁሌ የሚያስቀድስ ሰው ዲያቆኑ ተንሱ ሲል ይሰማል። ተንሱ ሲል ሁሌ ይሰማል ይሰማል። አሁን ከዛ በኋላ ከሆነ ዓመት በኋላ ብዙ ጊዜ በቃ ጆሮ ሰምቷል፣ ተንሱ እንዴት እንደሚባል ማለት ነው። ግን ትክክል ይሁን አይሆን አይታወቅም። የሰማው የተሳሳተ ሊሆን ይችላል፣ የሰማው ማለት ነው ዜማው ትክክል ያልሆነ ከተሳሳተ ዲያቆን ሊሆን ይችላል። ብዙ ጊዜ ብዙ ዓመት የሰማው ከዛ በቃ ጆሮ ይጠግባል፣ በዛ ዜማ ይጠግባል። ከዛ እንደዚህ አይነት ሰው ትምህርት ቤት ይገባና ወይም ቅዳሴ ቤት ወይም የቅዳሴ ትምህርት የሚወስድበት ማለት ነው ይገባና፣ ከዛ በኋላ እንደዚህ በል ሲባል አይሎ ለምን? ያ ጆሮ ጠግበዋል። በቃ አንዴ የተሳሳተው ነው በቃ አንደበቱ ላይ ያለው ማስተካከል አይችልም። ያኛው አያዝለትም። ኦኬ ትክክለኛው ይሄ ነው ቢባል እራሱ እንደ ለጊዜው ሊሉ ይችላል። ከዛ በኋላ ግን ጆሮ የጠገበው ያንን የተሳሳተውን ነው። እንደዚህ አይነት ሰዎች አቱን በቃ ብዙ ሰው ሊሆን ይችላል ባይዘወይ ብዙ ሰው የተሳሳተ ነገር ሊነግራችሁ ይችላል። ብዙ ሰው ከልጅነታችሁ ጀምሮ እውነቱን ስትሰሙ፣ ግን ይሄ ጆሮ የጠገበውን ወይም ደግሞ እንደ ዝም ብላችሁ ስትሰሙ የነበረውን ነገር አስወግዳችሁ ትክክለኛውን ነገር ለመያዝ ሞክሩ። እና አንዳንድ ሰዎች አሉ እንደዚህ ጆሮ ጠገብ የሆኑ ማለት ነው። አያውቁትም ኬት እንደሆነ አያውቁትም፣ ምን ማስረዳት እንዳለባቸው፣ ምን ስህተት እንደሆነ የዛ ሰው አያውቁት። ግን በቃ በጆሮ ጠገብ ይሄማ እንዲህ ነው የሚል ነገር ሰምተው በቃ እሱም ብቻ ሲያስተጋቡ፣ ከእንደዚህ አይነት ሰው በጣም መጠንቀቅ አለብን ማለት ነው። ስለዚህ ምንድን ነው የምናደርገው ማለት ነው? ሰዎች መጥተው ይህ ነገር አስተምሮ ነው ብለው ሲነግሯችሁ ማስረጃ ምንም ቀላል ብለህ ክርስቲያን መሆን ነው ነው ዞሮ ዞሮ ብል ክርስቲያን መሆን ማስረጃ ከማንም የምጠይቁት ማስረጃ። ስለዚህ ይኸው እኔ ይቅርታ እሺ፣ ይቅርታና የሆነ ሰው ሲያስተምራችሁ በቃ ከመጽሐፍ ቅዱስ ካልጠቀሰ፣ ከመጽሐፍ ቅዱስ ካልጠቀሰ፣ ከአባቶች ካልጠቀሰ በቃ የመቀበል ግዴታ የለባችሁ። እንደ ሰውየው እይታ አድርጋችሁ ቀጥሉ ለማለት ነው። እንዴ ምን አይነት ኮመንት ነው የማየው? አልገባኝም። ማሜ ቀጥ ያሰብስጭበት ት ያሰማልን። ናትሻ ምንም የምለው ነገር የለም። ባይዘው ሁሉንም ነገር ስለተናገርከው በጣም ነው የምናመሰግነው። አጠር ያለች አጠር መጠን ያለች ትምህርት ናት፣ እና መሰላቸትም የለውም ጋይስ። ብዙ ደቂቃ ምናምን ሳይሆን ትንሽ ሰዓትን ተጠቅሞ የቤተክርስቲያን ትምህርት አስተምሮ ምንድን ነው እምነት ሃይማኖት። አብዛኛው ጊዜ እምነትና ሃይማኖትን ለመለያየት ሲሞክሩ ታያላችሁ እና ከቤተክርስቲያን ለማስወጣት ማለት ነው ሃይማኖት ሰው ይገላል። ሃይማኖት ግን ከእምነት ጋር የሚለየው ምንም የአንድ ሳንቲም ገጽታ ያህል ነው ባይዘው እና ያንን ካለመረዳታቸው አንጻር ሃይማኖት ይገላል ሃይማኖት አያድንም እምነት ነው የሚያድነው ይሏቸዋል እምነት ግን ምንድን ነው የእግዚአብሔር መገለጥ ነው የእግዚአብሔር መገለጥ ደግሞ አስተምሮ ነው እና ይሄንን ያሳየን እናቱ እናመሰግናለን ቃሊዮት ያሰማልን እግዚአብሔር ያክብርልን ምንም የምለው ነገር የለም ጨምሮ ቃሊዮት ያሰማልን በዚህ ጉዳይ ጥያቄ ያለዋለን ሰው ጥያቄ ልቀበላችሁ። እንደ በዚህ ጉዳይ ጥያቄ ያለው አለ። በአስተምህሮ ጉዳይ ጥያቄ ያለው ካለ ልቀበል። እሺ፣ ሰላም አማኑ እኔ እንኳን ባለፈው የሆነ ጥያቄ ጠይቃለሁ ብዬ ነበር እና ለዛ ነው። አሁን እንኳን ገና እየሰማችሁ ነበር፣ ቅርታ ግን በጣም እንትን ስለ ህግ ስራና ስለ ምናምን ያስተማክ የሆነ ቪዲዮ ሰርተህ ነበረ እና የሆነ ጓደኛዬ ጋር ስንት ስንት ያወራ ነበርና የህግ ስራ አያጸድቅም ስትል እና የሙሴን የሙሴንክ በሶስት ቀበላ ነው ቪዲዮ የሰራ አይደለም እና ከሶስት ከፍለህ ከሰራ በኋላ ትእዛዛትንም ረክ እንደማያጸድቁ ነገር አርግህ ነው የሰራው የመሰለን እና በጣም ትናንበት እና አሁን አንተ እንዳንተ አባባላ ተወዛገብክበት። አዎ ሶስቱንም ላይክ እንደማያጸርቅ አይነት ነገር ሶስቱንም ህግ በህግ ስራ አይደለም አሁን በጸጋው ነው። ሄዳ ነው እርግጥ ያው ሳልቬሽን በጸጋው እንደዳን ነው ተረድቻለሁ። እሱ ላይ ኋላ ላይ ደግሞ ይህም የጸጋ ስራ ፍቅር፣ መዋደድ ምናምን በሚለው እሱ ነው ሰርክ ና የህግ ስራ የሚለው ላይ አስሩ ትእዛዛትን ላይክ እንደማያጸርቅ አይነት ነገር አረክብኝ፣ እንደዛ ነው ሀሳብ ኢንቴንሽን። ወይ አሁን ላይ አስሩ ትእዛዛት ወይ ደግሞ ነው አያጸርቅም እንደማለት ነው። በጥያቄ ልመልስልህ ጠይቄህ ልመልስልህ፣ አይደብረን፣ ችግር የለውም። እንዳይረሳህ አይ በጥያቄ የፈለግኩት እንደ ሌላ ሰች ምናምን አይደል እንዳይረሳህ አይረሳህም፣ ወይ ደግሞ ሌሎቹ ይገባቸዋል ማለት ነው። ለምሳሌ ኦርቶዶክስ ናአርለ ድናሃላ ኦበስ የዳንኩ የትኛውን ህግ ጠብቃል? በነፃ ነው በ

ምንድን ነው መሰለህ ገብቶኛል ለሀሳብህ። አሁን ለምን እንትንን አልጠቀስከውም ስትል ከምን አንጻር መሰለህ አልጠቀስኩት እኔ ስራ የሚለውን ኦኬ፣ ስራ የሚለውን መናገር ስለፈለግኩ ነው። ካምንን በኋላ ማለት ነው እሱም በፍቅር ቢሰራ እያረላ የጠቀስኩት ስራውን ነው መጠቀስ የፈለግኩት እንጂ ለዛ ነው። አሁን በስራ አይደለም ይሉ የለን አሁን ቪዲዮ ትንሽ አልተረዳኸውም ማለት ነው ሙሉን አሁን እኛ ከድህነታችን ካገኘን በኋላ ድህነታችንን የምንፈጽመው ህጉን በመጠበቅ ነው። ህጉን መጠበቅ አለብን። እንደውም ክርስቶስ እኮ አጽንቶልን ሄድ ጭራሽ ማለት ነው እነዚህ አስርቱ ትእዛዛትን መጠበቅ አለብን በደንብ አጽንቷቸዋል ማለት ነው። አደለ አታመንዝር የሚለውን እኮ ብሪፍሊ እንዲህ አብራርቶት ነው ሁሉ ደግሞ አደለ ያየህን የተመኛት አመነዘረባታል አሁን ህጎቹን ሳይሆን የኔ ሀሳብ ሰዎች ምን ይላሉ መሰለ እስፔሻሊ ይሄ በፕሮቴስታንቲዝም ውስጥ ያሉ ምንም እንደው ሳይረዱት፣ ይቅርታ አርግልኝና፣ ምን ይላሉ ይ ሰው እኮ አሁን እኛ መልካም ስራ ስንል ማለት ነው። መልካም ስራ እንላለን አይደል? መልካም ስራ ያስፈልጋል እንላለን። አዎ እነሱ ምን ያደርጋሉ? ይሄን እኛ መልካም ስራ የምንለውን ይወስዱና አረ ሰው በህግ ስራ አይድን የሚለውን የገላትያኑን ይጠቅሳሉ ማለት ነው። የእኛን ምን ወስደው ነው ግን ያልኩ? የእኛን የህግ ስራ ወስደው ነው? የእኛን መልካም ስራ ይወስዱና ከዛ በኋላ ህግ ስራ ይላል ቅዱስ ጳውሎስ ይላል። ገባህ? ሰው ምን እያሉ ነው እነዚህ ባጭሩ? በተዘዋዋሪ በተዘዋዋሪ ምን እያሉ ነው? ይኸው ከዳንክም በኋላ ስራ ማለት አትችልም እያሉ ነው። መልካም ስራ ማለት አትችልም እያሉ ነው ማለት ነው። ከዳንክም በኋላ ይኸው ስለዳንን አይደል መልካም ስራ ያስፈልጋል። መልካም ስራ ያስፈልጋል ምን ልኩ ለሙስሊሞች አይደለም ወይ ደግሞ ለእነሱም አይደለም፣ እንደ እኛ ለዳነው ነው አይደለ? ለክርስቲያኖች የሚያስፈልገው ነው። ስለዚህ አሁን መልካም ስራን ከህግ ስራ ለይቼ ለማሳየት ነው ቪዲዮ የሰራሁት። የመጀመሪያው ነገር ህግ ስራ ምንድነው? ህግ ምንድነው? የመጀመሪያው የህግ ስራ እውነት ነው። ሐዋርያው ቅዱስ ጳውሎስ ምን ብሏል? ሰው በህግ ስራ በቃ በምንድን ነው የጸደቅ ነው? በምንድን ነው በጸ በስጦታ ነው። እንደዚህ አስሩን ትእዛዛት የሁላችሁ ስለ የትኛው መዳን ነው ማውራው? ስለ ኢኒሻል ሳሊቬሽን ነው። እሺ የዳን የዳን ነው ካልኩ በቃ ኢኒሻል ሳሊቬሽን ኦኬ። ለምን ደህነት ሶስት ርከን አለው። ድነናል፣ እዛን መዳናችንን ፈጽማለን ወይ ደግሞ የዳንን ነው የምንለው፣ ከዛ ደግሞ እንድናለን የምንለው ሶስት ርከን አለው። ስለዚህ እኔ ቪዲዮ ዋና ዓላማ አድርጌ የሰራውት ስለየትኛው ነው? በመጀመሪያው ወይ ደግሞ ስለመጀመሪያው ደህነት ኦኬ። ሰው በህግ ስራ ይድናል፣ ሰው አይድንም መልካም ስራ ሰርቶ ይድናል። የመጀመሪያውን መዳን ያገኛል። ሰው አይድንም፣ ጭራሽ አይድንም። የለም እንዲህ የሚባል የለም። ይኸው ፕሮቴስታንቶች እዚህ ውስጥ ካላችሁ፣ ለምሳሌ ክርስቲያን መሆን ስትፈልጉ ክርስቲያን መሆን ስትፈልጉ መልካም ስራ ሰርታችኋል ትባላላችሁ አትባሉ? ህግ ጠብቃችኋል አትባሉ? ምንድን ነው የምትባሉ? ለመኑ ምስጢራ ተንፈሉ ይሄ የሱስ ጾታ ነው የስጾታው ትድናላችሁ። መዳምን በኋላ ግን በምን የሚሰራ አለ በፍቅር የሚሰራ እነት ግን ያስፈልገናል ዝም ብሎ እምነት ራሱ በፍቅር የሚሰራ እምነት ያስፈልገናል የሚለውን ለማሳየ ፈልግ ነው። ወንድም ናቸው እንት ነው ያው ፕሮቴስታንት ነው። የመጀመሪያ ህጉን ስለጠቀስ ስለነበር እና ደግሞ መጨረሻ ላይ ህግ ብለ የመገረዝን ህግ ነው ምክንያቱ እና ያኛውን ህግ አስቡ ሲ አሁን አሁን ላይ አስርቱን ዛዛ በመጠበቅ አይጸደቅም ምናምን ብሎ ይህን ነው ብሎ በቃ ልጁ እንደዚህ ነው ምናምን ብሎ ዛልን እና ትንሽ ስኪካንት ረስ ማብየን በጣም ቴንክ አመሰግናለን። ቃል ያወት ያሰማል። ግን አይደለም እንደዛ ሲሏችሁ ለምሳሌ አስርቱን አሁን አሁን ለምሳሌ መዳናችንን አስርቱ ዛዛት በመፈጸም አንድንም ከሆነ የሚሉት አሁን መላይክ ሰው ከዳነ በኋላ አይ ሰው ከዳነ በኋላ እንደው ያንን ድህነት መፈጸም አያስፈልገው የሚሉ ከሆነ እንደምሳሌ አንደኛው ህግ ምንድን ነው? አንደኛው ህግ ምንድን ነው? ከኔ በቀር በ ስለዚህ ከሱ በቀር ሌላ አምላክ ሲያመልኩ ይድናሉ እያሉ ነው። ስለዚህ እኛ እያልን ያለ ነው ግን ኢኒሺያል ሳልቬሽን ወደ ክርስቲያን ወደ ቤተክርስቲያን ለመጨመ ከክርስቶስ ጋር አንድ ለመ ክርስቶስን ለመልበስ ድህነታችን ለማግኘት እና በደሙ ለማግኘት በጸሙ በኛ ስራ ተመልሶ የገላትያን ትምህርት ስንማማር የለህም ነበር ማለት ነው። አየ እዚ ጋ ያዝን ትላል። እስቲ አንድ ቁጥር ጻፉልኝ። ገላትያን ስንማማር የነበራችሁ ዝም ትላላችኋ። ገላትያ ስንማ አልነበርኩም ገላትያ አለ። በደምብ ተማምረናል። ስለመልካም ስራ ራሱ ገላትያ ስድስት በቃ ስለመልካም ስራ ግን፣ አሁን ህግ ሞግዚት ነበረ አካሉ እስኪመጣ ድረስ እንደ ሞግዚት ነበረ ይዞን፣ ከዛን ይኸው አካሉ ጋር አደረሰን ማለት ነው። ያ ነው። እሺ፣ ወለት እሺ፣ አትትፋ እንደ ያኬ ነበር ስድስትን ያስተማርን። ታዲያ እንትን ናቱ በቀደም እዛ ግሩፕ ላይ የለም። ቴሌግራም ላይ መኩ እያስተማርን ነበርና፣ ይሄ እንዲ ነው ከሁለት አካል አንድ አካል ምናምን የሚለው ላይ ትንሽ ይሆናል ከሁለት አካል አልገባህም ከሁለት አካል ምናምን ሲባል ኦኬ፣ ከሁለት እሺ፣ አሁን እኛ አካል ስንል ምን እያልን ነው ነው ፐርሰን እያለን አይደለም? እሺ፣ ከሁለት ፐርሰን እየተባለ አይደለም። ግን እንትን እንዳይሆን እንዴት ነው ይሄ ነገር እንትን እንዳይላቸው። እሺ አካል ማለት ለምሳሌ በእኛ ዲክሽነሪ ወይም ደግሞ በእኛ ተርም ለምሳሌ ከሁለት አካል ስንል ለምሳሌ የስጋን ምን እያለን ነው ማለት ነው። ከእግር ጥፍር እስከ ፀጉር ድረስ ያለውን አካል ተብሎ ይፈታል ማለት ነው። ኦኬ፣ ከዛ አንጻር ነው የሚባለው ወይ ደግሞ ያ ባህሪ የሚገለጥበት ማለት ነው። ያ ባህሪ የሚገለጥበትን ነገር አካል እንለዋለን እኛ። ግዴታ ሰልፍ ሰብሲስት መሆን የለበትም ወይ ደግሞ እኔ ማለት መቻል የለበትም ግዴታ አካል ለመባል። በነገራችን ላይ ይህንን ግሩፕ ላይ ለእንት ልበላችሁ ማለት ነው እሺ ግሩፕ ላይ ላስተምራችሁ። ከሁለት አካል ሲባል እኛ ጋር ስንጠቀም ያ ባህሪ የሚገለጥበት ኦኬ የስጋ ባህሪ። አሁን ምን ላይ ነው የሚገለጠው? ስጋ ላይ አይደለ? ያንን ከግር እስከ ራስ ያለውን አካል እንለዋለን ማለት ነው። ባህሪው የሚገለጥበትን ማለት ነው። ከዛ ግን ደግሞ ለቃል ደግሞ አካል ስንል ደግሞ ምን እያለን ነው ማለት ነው ለቃል አካል ስንል እኔነት ያለው ሰልፍ ሰብሲስት የሆነ ማለት ነው። ሰልፍ ሰብሲስት የሆነ ወይ ደግሞ እኔ ባየ የሆነ አካላዊ ቃል እንለዋለን ማለት ነው። ከዛ ግን እኔነት ያለውን ስጋ ነው የተዋህደው? ነው እኔነት ያለውን ስጋ አልተዋሃደም። ከተዋህደ በኋላ ግን ያ ስጋ ግን እኔነት ይኖረዋል። የምን እኔነት? የቃል እኔነት የራሱ እኔነት ነው የሚሆነው። ስለዚህ አንድ እኔነት አለ የቃል እኔነት ግን በራሱ ስጋ በራሱ የራሱ የሆነ እኔነት ግን እየለውም። ከዚህ አንጻር የሚታይ ነው። ግን አሁን ትንሽ እንትን እንዳይልባቸው በውስጥ ወይ ነገ ምናምን እንትን እንበል፣ በደም ሰፊ አድርጌ እንትኑን ሊሄድበት ተሰምተዋል ነው አልተሰማህም? ሉ ሰምቻለሁ። አይ በቃ ሥጋው እኔነት የለውም የሚለውን በቃ ቴንኪው ግን እኔ ከዛ በኋላ እኔነት የለውም አይባልም። ከተባለ እኔነት ያለው እንትን ላይ አለ ፋዘር ሺኖዳ ደ ካውንስል ኦፍ ካልሲደር ግዛማይንድ ላይ አለ። እዚኛው ላይ ኢምፐርሶናሊቲ ኦፍ ጂሰስ ክራይስት ማንሁድ የሚል መጽሐፉ አለ። እዛ ላይ አስቀምጠውታል። ኦኬ ይፈልገዋሉ። እንትን አይደለም። እኔ እኔ አልነበረም ከዛ በኋላ ግን የቃልን ነት የእሱ ነት ነው የሚሆነው። ኮሚኒኬሽን ኦፍ ፊድ ምሳ ተምሳላ የቃል ለስጋ የስጋ ለቃል ይሆናል አይደለ? ነገረ ስጋዊ ላይ ነው ሚስጥረ ስጋዊ ላይ ከትንሳኤ በኋላ የክርስቶስን አምላክነት ስናስረዳ እንዴ ነው የምናስረዳው? ለምሳሌ ቅዱስ ኤፍሬም በውዳሴ ማርያም ጥንታዊ ያለሆነ ስጋ ጥንታዊ የሆነ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት ይላል እና ፈጣሪነቱ፣ የክርስቶስን ፈጣሪነት ስንናገር እየነጣጠልን እንደማንናገር አውቃለሁ በእኛ አስተምሮ በተዋህዶ ማለት ነው። እና ግን ስጋውን ፈጣሪ ማለት ስንል እንዴት ነው የምንለው? ይህችን አስረዳኝ እስኪ። በመገነዛዘብ በአጭሩ ምንድነው? በመገነዛዘብ ነው። ቃል ስጋ ሆነ። ቃል ስጋ ሆነ ማለት አምላክ እሳ ሆነ ማለት ነው፣ አለ አምላክ እሳ ሆነ ማለት ነው። ከዛን ስጋ የቃልን ቃል የስጋን ባህሪ ገንዘብ ያደርጋል ማለት ነው። ይሄ በእንግሊዝኛው ኮሚኒኬሽን ኦፍ ኢዲየምስ ይባላል፣ ወይ ደግሞ መገነዛዘብ ይባላል ማለት ነው። የቃል ለስጋ ይነገርለታል። ለምሳሌ የቃል የሚነገረው ምንድን ነው? ስለ አምላክነቱ ይነገራል አይደል? አምላክ ተብሎ ማለት ነው። ለስጋ የሚነገርለታል። ለምን? የራሱ ገንዘብ ስላደረገ። ኦኬ የስጋ ባህሪ ደግሞ መራብ መጠማት እንደዚህ አይነት ነገሮች አሉ ለቃል ይነገርለታል ስለዚህ ቃል ተራበ ስንል በኮሚኒኬሽን ኦፍ ኢዲየምስ ነው የራሱ ባደረገው በዛ ስጋ ተራበ እንላለን ማለት ነው በዛ በአጭሩ በመገነዛዘብ ምንለው አምላክነቱ ግን የነበረ ያለ የሚኖርም የሆነ ጊዜ አገኘው አይደለም የሆነ ጊዜ ግን ምንድን ነው የሆነው ሰው ሆነ ሁሌ ስለነገረ ስጋዊ ስንጀምር የምንጀምረው ከምንነሳው ከምንድን ነው ከቃል ወይም ደግሞ ከዘላለማዊነቱ ከአምላክነቱ ነው የምንነሳው። ይኸውልሽ፣ ከዘላለሙ ቃል ነበር። ኦኬ፣ እርሱም ቃል እግዚአብሔር ነበር። ከዛ በኋላ ቃልም ስጋ ሆነ ብለን ነው የምንቀጥለው። እሺ፣ ከትንሣኤው በፊት ነው ማለት ነው። እሺ እንደዚህ እየተጠየቀ ነበርና እንደዚህ ነበር የመለስኩት። ከዛ ምን ፍቅና ነው ስጋን ፈጣሪ ማለት አንችልም፣ ቃልም ብቻ ለጌታ ፈጣሪ ማለት ምን ይችላል ሲሉኝ፣ እኔ ደግሞ ሃይማኖት በው ከእንትን ያለኝና ከቴሌግራም ትንሽ የማንበብ ችግር አለብኝ አላነበብኩም። ግን የውዳሴ ማርያም እንደዛ ሲል ስለሰማው እንደዚህ ብዬ መለስኩኝ እና ምን ፍቅና አይደለም ማለት ነው። ያትራቲስን እንደውም ስጋ አምላክነትን ገንዘብ አላደረገም የሚሉትን ያውግዛቸዋል ራሱ።

አንነጣጥልም። የመጀመሪያው ነገር አንነጣጥልም፣ ግን ተዋህዶን ሳናፋልስ ተዋህዶን ሳናጠፋ፣ በተዋህዶ ግን እንጠራለን ስም። ለምሳሌ ቃል ስጋ ሆነ ተብሎ ተጠርቷል አይደለ? ለምሳሌ የቃል ባህሪ እያለን ኮንሰፕቹዋሊ፣ እነዚያ ባህሪያት ኬት እንደተገኙ፣ ኦሪጂናቸው ወይም ደግሞ ማን ምን እንደነበረ ዘላለማዊ ነበረ፣ አልነበረም። ይሄ በሆነ በዘመን ውስጥ በዘመናት ውስጥ ነው ስጋን የራሱ ያደረገው። ያ ስጋ ደግሞ ከዛ በፊት አልነበረም። እንዲህ ያለን በትምህርትም ልንማማርበት እንችላለን ምናምን። ግን ስጋ በተዋህዶ ከብሯል፣ በተዋህዶ ከብሯል። ያ ማለት ግን የስጋን ባህሪ የራሱን ባህሪያት ፍቶ ሆኖ አይደለም። የራሱ ባህሪያት ፕሬዘርቭ ይደረጋል፣ ይኖራል። የስጋ ባህርያት ተጠብቀው ይቆያሉ። ይኖራሉ ተጠብቀው። እንዲሁም ደግሞ የቃል ባሕሪያት አንዱም ሳይጠፋ ፕሪዘርቭ የተደረገ ነው የተጠበቀ ነው። በምን በአንድነት ከዛ። ስግን ኮሚኒኬሽን ኦፍ ኢዲየምስ አለ ወይ ደግሞ መገነዛዘብ አለ፣ የቃል ለስጋ የስጋ ለቃል ይሆናል ማለት ነው። እሺ። ከዛ ለቃል የሚነገር ሁሉ ለስጋ ይነገራል። ለዛ ነው ቅዱስ ኤፍሬም ይሄው ጥንታዊ ያልነበረ ጥንታዊ ሆነ ያለው። ይሄው ጥንታዊ የሆነው ቃል አይደለ አይደለ ከመጀመሪያው የነበረው ቃል ስጋ ሲሆን ያ ስጋ ጥንታዊነትን ጥንታዊ መባልን ገንዘብ ያደርጋል። ለምሳሌ የሆነ ከአብርሃም በፊት ነበርኳል ነበርኩ ያለው ማነው? ነው ቃል ብቻውን ነው አይደለም። እንደዚህ የሚባል የለም። በተዋህዶ አንድ የሆነ ስጋው ቃል ኢየሱስ ክርስቶስ ነው። ከዛ በኋላ የቃል ለስጋ ይነገራል፣ የስጋ ደግሞ ለቃል ይነገራል። ተራበ፣ ተጠማ፣ ሞተ ተብሎ ይነገርለታል። ከዛ ግን ዲቴል ስንገባ ሞተ በስጋ እያለን ደግሞ የምንናገረው ነገር ይኖራል። እና እናንተ ሰዎች ይበቃቸዋል። ግሩፕ ላይ ያለ ሻ በቃ ግሩፕ ላይ እናወራለን፣ ወይ ደግሞ ነገረ ክርስቶስ ቤት እንከፍታለን። በዛ ወይ እናቱ መኩ ሙሉን አስተምሯል። እና የለቀቀው ፒዲኤፍም አለ ሪከርድም አለ። ሙሉን ገብተው ያዳምጡት ይረዱታል። በቃ እንደዛ አድርጉት።